አንተ ሞት የሚሉ ውሀ ይብላኝልህ ዓሊም ነው፣ ወለይ ነው፣ መቼ ትላለህ ባለ ብዙ

ዳሉታ በተባለ መንደር ተወለዱ። ለአባትና ለእናታቸው አራተኛ ልጅ ነበሩ። እናትና አያታቸው በልጅነት ተነጥቀው ነው ያደጉት። በእድገታቸው ወቅትም የመንፈሳቸው ምሪት በቤተሰብ ስስትና ሥነ ልቦናዊ ቅኝት ቢታጠርም ውሱኑን ሰብረው እስከ ሕልፈት ለተንጸባረቁበት የሕይወት ዳና ራሳቸውን ሰጡ። ከምቾት አጸደ ወጥቶ ከስጋ ድካም ጋር የሚጸድቁበትን እጣ ፋንታ አገለጡ። እረኛም ገበሬም ነጋዴም ለመሆን የሞከረው ልጅነታቸው መጽደቂያው ፍኖቱ ግን እውቀት ትምህርትና ሥርዓት የነገሰበት አምባ ነበር። ይህም በብዙ ፈርጅ የሚገለጥ የሚበየን የሚሰነድ ቡቃያ አለ። ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ሃይማኖታዊና መንፈሳዊ የእውቀት ዝግጅታቸው እንደሚከተለው ይቀርባል። ሙፍቲ ሐጅ ዑመር ኢድሪስ ገነቴ ዳሎታ ከሸፍ ከማል እሸቴ የቅዱስ ቁርአንን ከፊል ንባብ ተማሩ።

በመቀጠል ወደ ቦረና ሄደው በሼክ ጦሃ በጌ ምድር አማካኝነት የናሑ ወይም ሰዋ ሰው ትምህርትን ጀመሩ። ወደ ክቶም አምርተው በአቢይ የዘርፉ መምህራቸው በሼክ አብዱልሐሚድ በሽር አጠነቀቁ። ጉዟቸው ወደ ቦሮ ቡድር ወደ ቦሮ ገዳ ተከጣጭተው በሼክ ያህያ ሰዒድ አማካኝነት የቅዱስ ቁርአንን ተፍሲር ገበዩ። በመጨረሻም በደሴና በአዲስ አበባ ከተማዎች

ዓሊ የመኔ አማካኝነት መንፈሳዊና መለኮታዊ ቅዱስ ንባቦችን ለመከወን የሚያስችል ችሎታንም አገኙ። ይህም ሂደት በአስራ ሦስት መምህራን ድጋፍ በሰላሳ አምስት ተከታታይ አመታትን የሙሉ ጊዜ ጥረት ተጠናቀቀ። እንዲሁም የሰላም ሚኒስቴር በተቋማት ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም የኦርቶዶክስ ተዋህዶ ቤተክርስቲያን